ወይዘሮ ሜላት ባዩሽን እየተከታተለቻት ከርቀት እናያታለን። ወይዘሮ ባዩሽን እንግዲህ እርግብን ለመፈለግ ስትል ከሜሮን ጋራ ቁማም ስታወራ እያየቻት ባለችበት ሰዓት ወይዘሮ ሜላት ያየችውን ነገር ማመን አቅቷት ወይጎድ ወይ ጎድ፣ ሰው ማለት እንዴ ነው እንዴ? ቆይ ጭራሽ ሜሮን ተጣልቻለሁ ብላኝ አልነበረ እና አብራ ተባብራ እየሰራች ነው ማለት ነው ብላ ያየችውን ነገር ግራ በመጋባት ለራሷ ራሱ ማመን አቅቷት እናያታለን ማለት ነው በስተ መጨረሻም እንግዲህ ወደ ድራማችን መለስ ስንል የወይዘሮ ባዮሽ ከእስር መፈታት እርግብ እንዳመለጠች ሳይሆን እንደተገደለች አስባ ስለነበረ በኮንፊደንስ የመጣ የሄደውን ሁሉ ዋጋውን እንደምትሰጠው ዝታ ስለወጣች አሁንንም ያንን ለማድረግ ደግሞ ስኬታማ ለመሆን እየጣረች እናያታለን ማለት ነው። ወይዘሮ ባዮሽ ወይዘሮ ባዮሽ አሁን ላይ ዋስትና ያላት የአቶ በቃሉ እርዳታ እንዲሁም ደግሞ ካሜሮን ጋራ አንዳንድ ነገሮችን ምስጢር በማወጣጣት ባዮሽ የምትሄድበት ጥግ መንገድ ደግሞ አንድ ደግሞ አስተማማኝ ወጠምሻ ጠበቃ አላት ማለት ነው። ስለዚህ ፎቶዋን በችና እርግብ የት እንዳለች ማወቅ ስለምትፈልግ ሁሉንም ሰዎች በአንድ ላይ ለመጠቀም እየሞክረች እናያቸዋለን ማለት ነው። ታዲያ ከዚህ በፊት እርግብ የነበረችበት ከሜሮን ጋር ስለነበረ ሜሮንን ጠርታ ስታጠያይቅም ምንም እንደማታቅና እናም እንደምትተዋትም ስታስጠነቅቃት ባዩሽ ግን እንዲህ ዋዛ እጅ ስለማትል በፍጹም፣ አንዴ ከጀ ገብተሻለኝ፣ እንዲህ በዋዛ ምልቅሽ እንዳይመስልሽ፣ ያለሽን መረጃ በሙሉ ተሰጭኛለሽ፣ አለያማ አለቀለሽ እያለቻት ስታስፈራራት እናያታለን ማለት ነው። በዚህም ግራ የተጋባቸው ሜሮንም የምታውቀው ምንም ነገር እንደሌለና ልታግዛት ምንም ፈቃደኛ እንዳልሆነች ኢቭን ብታቅ እንኳን ስለ እርግብ ለፖሊሶች አሳልፋ እንደምትሰጣትም ተነግራታለች። ነገር ግን ይህ እንደማታደርግ አምንሻለሁ። አንቺ የገንዘብ ሰው ነች፣ በገንዘብ ደግሞ አትደራደሪም። እርግብን እንዳገኘሻት በገንዘብ ትደራደር ያለሽ እንጂ ወደ ፖሊሶች አሳልፈሽ እንደማስጫ ታቃለሁ። ይለቀው እውነቱን ነገረኝ እያለች ባይሹም እንግዲህ ስታስጨንቃት እናያለን ማለት ነው። ታዲያ በርቀት ስትመለከታት የነበረችው ማይላስም እርግብ የት እንዳለች በፍጹም የምታውቀው ነገር የለም። እነሱም ስለምን እንደሚያወሩም ሳይገባት ቀጥታ፣ ግን ሜሮንን ለመከታተል ትሞክራለች ማለት ነው። ሜሮንን እንግዲህ ከባዮች ጋር ከተለያየች በኋላ ሜሮንን ተከትላ እቤቷ ድረስ ምንም ሳታንኳኳ ገብታ ሜሮንን ታስደነግጣታለች ማለት ነው። ሜሮንም ቆይ ከየት ተከሰትሽ ስትላተኝ ለጸብ አልመጣሁም አደንግጭ ትላታለች። ስላታለች ሜሮንን ለማረጋጋት ስትሞክር ቤትሽ በጣም ያምራል እንደዚህ አልጠበቅኩም ነበር ስትል ሜሮንም ቤቴ ለማድነቅ ነው የመጣሽው ትላታለች አይ ከባዮች ጋር ቁመሽ ስላየሽ አንዳንድ ነገር እንድትነግሪኝ ስለፈለግኩ ነው መዋሸት አይቻልም ግን ደግሞ ከእሷ ጋር ተባብረሽ እየሰራሽ ነበር ትላታለች ሜሮንም ያየሽን አጋጣሚ ነበር፣ ግን እየተከታተልሽ ነበር ስትላት አይ በፍጹም ግን አንድ ላይ አይቻቸዋለው። እኔ ባዮሽን እየተከታተልኳት ነበር ብላ እውነቱን ትናገራለች ማለት ነው። ሜሮንም ታዲያ እኔ በባለፈው ከባዮሽ ጋር የታሰርኩትኝ እንደዚሁ አጋጣሚ ነበረ። ስለዚህ አሁንም ያየሽ ደግሞ አጋጣሚ ነው እንጂ እኔ ስለ ባዮሽ ምንም የማውቀው ነገር የለም ብላ ድፍን ታረጋለች ማለት ነው። የሜላት መሸወድ ወደዚህ ጋ ባዩሽን እየተከታተልኳት ነው ብላ ለሜሮን መናገሯ ትልቅ ስህተት እንደነበረ በስተ መጨረሻም ስልክ ቁጥር አስቀምጣላት ትወጣለች ማለት ነው። ሜሮንም ያሰበችው እንግዲህ ባዩሽ ዝም ብትላትም ለሜላት መስራት እንደማትችል ለባዩሽ ብሰራ ደግሞ ሜላት እንደማትለቃ ስትነቅ ሁለቱንም ገንዘባቸውን ወስዳ ብንብላ መጥፋት ስላሰበች የባዮሽን ሚስጥር ለሜላት የሜላትን ደግሞ ለባዮሽ ለመናገር አንድ ውሳኔ ላይ ትደመድማለች ማለት ነው። ምክንያቱም ወይዘሮ ሜሮን ገንዘብ የላትም፣ ስራም የላትም፣ ቋሚ የምትለው ንብረትም ምንም ስለሌላት ገንዘብ ማግኘት ነው። ገንዘብ ካገኘች በኋላ እንደምትሄድ ለራሷ ትናገራለች ማለት ነው። ከዛ በመቀጠል እንግዲህ ወደ እነ ሀና መለስ ስንል ሀና ከአባቷ ቤት ሂዳ እናያታለን ማለት ነው አሲርና አቶ ኖላዊ ተምቹን ለመፈለግ በደንብ ሲንከራተቱም እናያቸዋለን። ከድካም በኋላ ወደ ቤታቸው ሲመለሱም ሀና ቤት ቁጭ ብላ ሲያገኟት፣ ሰላም እንደማለት ጭራሽ እየተነጋገረች ተፋጠው ይቀራሉ ማለት ነው። ሃና ያሳሰባት ነገር ቢኖር የእዝራን ፍቅር ተቀብላ አሲርን እየጎዳችው እንደሆነ ነው። ነገር ግን አስቀድሞ አሲርን ፍቅሩን ቢገልጽላት ኑሮ፣ ወይ ደግሞ እሷን ለትንሽ ዘግይታ ቢሆን ኑሮ ይህ ሁሉ ባልተፈጠረ ነበር። ነገር ግን ደግሞ ሀና ስህተት የሰራችው ምንድን ነው? እዝራም አሲርን በአንድ ቀን ቀጥራት ምርጫ አድርጋ ግን የሄደችው ወደ እዝራ ነበረ። ታዲያ በዚህ ሰዓት ትንሹ አሲር ደግሞ እኔ እንደ ሰው ስላልተቆጠርኩኝ ነው እኔን ትታ ለብዙ ዓመታት አብሪያት በችግሩ አቆቻለሁ። ትናንትና በመጣው ሰው ግን ቀይረችኝ። ያ ማለት እኔ ሰው አደለውም እንዴ? ብሎ ራሱን ወደ መግራት ደረጃም ደርሶ ከመጠጥ ከሱስም አሁንም ቢሆን አልተላቀቀም። እስካሁን ያለበት ምክንያትም ይኸው በአቶ ኖላዊ እርዳታና በየመጠጥ ቤቱ እየወደቀም እያነሳም ያለው አቶ ኖላዊ ነው። ምክንያቱም ያደራ ልጁ እስከሆነ ድረስ ማለት ነው። ሀናን በጣም አብልጦ ይወዳታል። ለአስራ ስድስት አመት አብረውም ኖራለች። ነገር ግን ደግሞ አሴርና ተምቹ በጣም የሚወዳቸው ምርጥ ልጆቹ ናቸው። ባድራ መልክም ተቀብሏቸዋለኝ። ምንም ቢሆን ግን ከሀና አያስበልጧትም። ሁለቱ ሲያጠፉ ይቆጣቸዋል ይመክራቸዋል ይገስጻቸዋል ጥፋታቸውን በይቅርታ እንዲያልፉም ይነግራቸዋል ነገር ግን የሀና ሲሆን ግን ሀና ምንም ብታጠፋ ብዙ ስቃይና ብዙ በደል ስለደረሰባት ሊቆጧት አይችሉም ብታጠፋ እንኳን በዝምታ ነው የሚያልፈው ማለት ነው ታዲያ አሁን ላይም አባባ ኖላዊ ከሀና ጋር አሴር እንደተጣላ ቢያቅም አሁንም ቢሆንም ሀና እንዳጠፋች ያቃል ነገር ግን ደግሞ ሊጠይቃት በፍጹም አይፈልግም ማለት ነው ምክንያቱም ይከፋታል ብሎ ስለሚያስብ በዚህ ምክንያት እንግዲህ ሀሴርና ሀና አሁን ላይ በጣም ተራርቀው ነው ያለው ማለት ነው። ኖላዊም ሁለቱ በመጣላታቸው በጣም ከፍቶት እናየዋለን ማለት ነው። ሀና ያፈቀረችው እዝራ ቢሆንም እዝራን ደግሞ ለማፍቀር የክላሷ ተማሪ ነው፣ የሀብታም ልጅ ነው፣ ቆንጆ ኖ ብላ ስላሳመነቻት ሰላም እህቷ ማለት ነው። በዚህም ትንሽ ሳትሸወድ አትቀርም ማለት ነው። ሲቀጥልም ሲሆን ምትባላ ደግሞ ተወደውና ታፈቅረው ስለነበረ አሁን ላይ ሀና ላይ ጥቃት እንደምታደርስባት ምንም ጥያቄ የለውም ማለት ነው። የጽዮን ፍቅረኛ እንግዲህ ሀናን ግደል ተብሎ ተልኮ ሚስጥሩን በሙሉ ለሰላም ሲናገር፣ ሰላም ደግሞ ጽዮንን ይዛታለች ማለት ነው። ጽዮንም ደግሞ በፍጹም ወደኋላ እንደማትል ለራሷ ስታወራ እንሰማታለን ማለት ነው። ወደ ሜላ መለስ ስንል እንግዲህ ሜላ ተቀናቃኝ ፓርቷ አንድ ባዩሽን፣ ሁለት ደግሞ በቀሉ በድርጅቷ በኩል ሊያሸንፋት ይችላል ማለት ነው። ሚስጥራቸው በሙሉ የተያዘ መረጃ ምንም የላትም ግን፣ ሚስጥሯን ማውራቷ ለሜላት ትልቅ አደጋ ለቤተሰቦቿም ለራሷን ቢሆን ማለት ነው። ምክንያቱም ባዩሽ ብትከሳት ሜላትን እየተከታተለች ነው፣ ብችላት ሜሮን ስለምትነግራት የሚስጥሩን ሁሉ ተጠያቂነቷ የማን ነው የሚሆነው? የሜላት ነው ማለት ነው። እናንዳንዴ ጓደኛ የምንይዛቸውን በሙሉ ሁሉ ነገራችን፣ ሚስጥራችን አለማውራት። ምክንያቱም በገንዛ ምላሳችን የራሳችን ችግር የበለጠ አጉልቶ ያሳየዋል ማለት ነው። እና ሰው ማመን እንደሌለብን ከኖላዊ ድራማ የምንማርበት ይሆናል ማለት ነው። ሌላው ደግሞ ከስሜት ይልቅ ደግሞ ዝምታን መምረጥ አስቀድሞ ከማውራት ደግሞ በተግባር ማሳየትን በደንብ ያሳያሉ ማለት ነው። እየተወደዳችን የተከበራችሁ ውድ ቻናላችን ኢትዮ ቤተሰቦች በያላችሁበት ሰላማቸው ይብዛለን እያለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ እንዲሁም ሰፖርት በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ ማለት ነው። ይህ የኖላዊ ድራማ በክፍል አንድ መቶ አስራ ሁለት ላይ ነው ማለት ነው እየናገርናችሁ ናቸው ያለው ነገር ግን በክፍል አስራ አንድ ስለተፈጠረው ነገር ነው። በስተ መጨረሻ እንግዲህ የኑላዊ ድራማ ወደ መጨረሻ አካባቢ ስንሄድ ሲሆን ከቀድሞ ፍቅረኛዋ ጋር ከአሁኑ ደግሞ በጣም አፍቃሪዋ ጋር ቆማ የመጨረሻ ጊዜ እሱ ወንድ እንዳልሆነ ጅል እንደሆነ ከሰው እንደማይተናነስ ተናነስ አርጋ ሞልጅ አርጋ አሳድባው አሽቀልጥራው ጥለው ስትሄድ እናያለን ማለት ነው። እሱ ደግሞ በጣም ሞኝ ነው ማለት ነው ምክንያቱም ፍቅረኛውን ለማዳን ሲል የሰው ፍቅረኛ ለመግደል የተግደረደረ ጅል ስለሆነ ማለት ነው። በዚህም መቼም ፍቅረኛው እንደማትሆን ተስፋ ቢቆርጥ፣ ነገር ግን እሷ ያለችው ነገር ሁሉ ለማድረግ ደግሞ ወደ ኋላ የለም። ምክንያቱም ያፈቀረ ሞኝ ነው ይባል የለ እንዴ? ቢሆንም ግን ይህንን ይመስላል ማለት ነው። ጽዮንም ትልቅ የወንድ ልጅ ግፍ አድርጋለች ማለት ነው። በስተመጨረሻ መንገድ የምናየው ይሆናል። ማን ከማ ባዩሽ ታሸንፋለች ወይስ ሜላት ታሸንፋለች የሚሉ ሌላ ጉዳይ ሆኖ እናገኘዋለን ማለት ነው። በድጋሜ ስለተከታተላችሁ እያመሰግናለሁኝ፣ ቻናሉን ሰብስክራይብ ላይ እያደረጋችሁ ሰፖርት አድርጉት። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ